ሉዬ በአዲስ ስራ መጥታለች ማለት ነው። እግዚአብሔርን ያመሰግነች። አዎ ሄሉዬ፣ እግዚአብሔር ይመስገን ስለሁሉም ነገር። እንደዚህ ስላየውሽ በጣም ደስ ብሎኛል፣ በበኩሌ ማለት ነው። ከትላንትና ከአየኑ አንጻር እግዚአብሔር ይመስገን። እኛ የምናውቃት ሄለን እቺ ናት። ጠንካራ፣ እግዚአብሔርን የምታመሰግን፣ እግዚአብሔር የምትፈራ ሄለን ነው የምናውቃትና። የኔ ቆንጆ በጣም ነው ደስ አለኝ። ጋይ ሰላማቸው ይብዛለኝ። እንዴት ናቸው? ደህና ናችሁ ልኝ እንኳን አደረሳችሁ። እኔ ውዶች፣ ቅድም ቪዲዮ ሰርቼ ነበረ ግን ራስ ይቻሉ። እንኳን አደረሳችሁ ዛሬ እያመቶ ነው መድኃኔዓለም፣ ሁላችሁ የኦርቶዶክስ ልጆች እንኳን አደረሳችሁ ማለት ይፈልጋለኝ። እግዚአብሔር ሀገራችን ሰላም ያደርግልን። እንግዲህ ለሞቱት እግዚአብሔር አምላክ ነፍስ ይማርልን። ሁላችሁ በየሃይማኖታችሁ ጸሎት አድርጉ። ሰላም ያስፈልገን። የትኛም ሃይማኖት ላይ ምንም ነገር እንዲደርስ አንፈልግም። እኔ በበኩሌ አልፈልግም። እና እግዚአብሔር ሰላሙን ያድልን፣ ሰላሙን ያደርግልን ለኢትዮጵያ ማለት ነው። ሁላችሁም ጸሎት አድርጉ የኔ ውዶች፣ ሙስሊም ክርስቲያን፣ ሁላችሁም ማለት ነው። እና ሄሉዬ በአዲስ ስራ መጥታለች። ኔ እውነት ለመናገር በጣም ነው ደስ አለኝ። ማለት ከመቼ ሰዓት ይደርሳል ብዬ ስጠብቅ ነበር። ለምን ያው በዩቱብ ይለቃሉ ብዬ ስለሚጠብቅ በቲክቶክ እንግዲህ ፈጣሪ ነው ያመሰገነች ታውቃላችሁ። ሄሉ በጣም ለመድኃኔዓለም ልዩ ፍቅር አላት። ሁሌ የምታመሰግን ሁሌ እግዚአብሔር ነው የሚረዳት ና ስለ ሁሉም ነገር እግዚአብሔር ይመስገን። የትላንትና ይቺ ሆና እምባ ያናነቅ ነበረ፣ ቪዲዮ ሳይ ነበረ ሁኔታን ማለት ሄሎችን አናቃትም ታውቃላችሁ። ሁላችሁም ገና ከናቲ ጋ ስትመጣ ልጅ ሆና ነው የምናውቁ አደለ፣ ከሱ ጋር ስሰራ እና እግዚአብሔር ይመስገን። ዛሬ እንግዲህ እነ ዳያን ያበላች አያችሁ። እግዚአብሔር እንደ ምኞትሽ ይውላልሽ። እኔ ከልቤ ነው እውነት ለመናገር ሁላችሁ ምኞት ይውላላችሁ ግን እኔ እውነቴን ነው የምላችሁ፣ ሴት ልጅ ስትጎዳ ማየት አልፈልግም። የምር እግዚአብሔር ምስክሬን። ማለት እኔም ስለተጎዳ ሊሆን ይችላል። በእርግጥ እኔ አዛን ልብ ነው አለኝ። ማንም ሰው እንዲጎዳ አልፈልግም። የትኛውም ሰው ወንድ ሊሆን ይችላል፣ ሴት ሊሆን ይችላል። እና በትንሽ ነገር ነው እኔ ማለክሶ እና ኤኒዌስ ሌላ ስሜት ውስጥ መግባት አልፈልግም። እና እንግዲህ ትላንትናው አይታችኋል ሄለም በምን ውስጥ እንደነበረች የእውነት በፊትም የከሳች ልጅ ናት፣ የሌለ ነው ከሳችና እች ናት። በቃ ሄለን የምናውቃት ማለት ነው። ጠንካራ ሆነሽ ለሴቶች ተምሳሌ መሆን አለብሽ። ታቃላችሁ እየሷ ሁለቱም እየሷ ማለት ሚዲያ ላይ ነው አለኝ አጠቃላይ ማለት ነው። እና ሁሉም ይቻላል፣ ማይቻል ነገር የለም። እግዚአብሔር ስትደገፉ፣ እግዚአብሔር ስትወዱት፣ እግዚአብሔር ስትፈሩት መቼ መትርቁ መቼም ማለት ነው እና ያብ እንግዲህ እሷን ለመጉዳት አቅዶ ይምጣ አናቅም። መጨረሻ ልታርቁ ይችላሉ፣ አላቅም ግን ባየኑ ልክ ባትጎዳ ይሄናል ባትጎዳ ይመረጣል ብዬ ነው ማስበው። ግን ወደ ራስሽ ስለተመለሽ ሄድዬ በጣም ነው ደስ አለኝ። እግዚአብሔርን በጣም ማለት ትናንትና በዛ ስሜት ነበረች። ዛሬ ደግሞ እግዚአብሔር አንስቷት እንግዲህ ቤተክርስቲያን ሄዳ እግዚአብሔርን አመስግና የሌላችሁን አብልታ አስቡት የእውነት እና እግዚአብሔር ይመስገን ብዬ ነው ማስቡ። ማንም እንዲጎዳ አልፈልግም በህይወቴ ማለት ነው። እንግዲህ ብዙ ሰው ሄለን፣ ወደ ራስሽ ተመለሽ። እውነት ነው፣ ወደ ራሷ መመለስ አለባት። እንግዲህ ወደ ራሷ እንደተመለሰች ተስፋ አደርጋለሁ። የትላንትና ኮሜንት አብዛኛ ሄለን፣ ወደ ራስሽ ተመለሽ የተቆጣት ነበረ እና በጣም ደስ ይል ነበረ ትላንትና እንግዲህ ያብም ሲያሽቃብጥ ነበረ። ማንም አፍሽ አፉ እንድከፍትብሽ ከፍት ብሻል አልፈልግም። ከዚህ በኋላ ሚዲያ ትመጭ በጣም ነው የገረመኝ። በተለይ ደግሞ ተመልካች ሲናገር ማለት ነው በጣም ነው የምትገርሙኝ። በራሳችሁ ጥፋትን ተመልካች ስተችሁ በጣም ነው የምትገርሙኝ። በራሳችሁ ስራ ማለት ነው። እና እኔ በበኩሌ ሄለን እንደዚህ ጠንካራ ሆና ስለመጣች በጣም ስለ ደስ ስላለኝ ነው ይሄ ቪዲዮ የምሰራ። እግዚአብሔር የተመሰገነ ይሁን። ከዚህ በላይ ጠንካራ ሆነሽ ለናቁሽ ትቶሽ ለሄዱ ተመሳሌ መሆን አለብሽ፣ እነሱ ማሳፈር አለብሽ ጀግና ሆነሽ ከዚህ የበለጠ እግዚአብሔር እግዚአብሔር መዳነለም እንዶ ህይወትሽ ሙሉ ያርግልሽ ሄድዬ። ከልቤ ነው ማርያም በጣም ነው የምወዳት እና በጣም ነው የምታሳዝነኝ። ምንም ጥፋት ብታጠፋ የሰው ልጅ ናትና፣ በጣም ባጠፋች ሰዓት ተቆጥቻልታው። አሁን ግን ከሷ ጎን ነኝ፣ ማቼው ማለት ነው። እና እግዚአብሔር የተመሰገነ ሁን ዶቼ። እንግዲህ ይሄ ቪዲዮ ከወደዳችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትተረሱ። እንድምታበራታችሁ ደግሞ እጅግ ከልብ ነው የማመሰግነው። ማታ እንግዲህ ሄሉ በምን እንደምትመጣ እናቅም። ማታ እሰራላችኋለሁ ወይ ማለት ነው። በጭቅጭቅ ከመጡ እኔ ብዙ እንጃ አላቅም፣ አላቅም ልመጣ እችላለሁኝ ድጋሜ እና ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ሄሉዬ ደስ ያላችሁ፣ በዚህ ጥንካሬ ስላያችሁ ደስ ያላችሁ። በላይክ በኮሜንት አሳዩኝ። እኔ በጣም ደስ ስላለኝ ነው የሰራሁላችሁ ማለት ነው። መስሙርም ስለሆነ ለዛ ነው ሳይለንት ያደረኩት ማለት ነው። ሙዚቃም ቢሆን ስለማይፈቅድ ዩቱቤ ማለት ነው። ቅጣብስት ለጠቀጣው ዘጠኝ ወር ሙሉ በቃ እፈራለሁ። አሁን በነገራችን ላይ ቪዲዮ የሰው ቪዲዮ መጠቀም በጣም ነው የምፈራው። እና ለፍታችሁ ለፍታችሁ ደግሞ ውጤታማ መሆን አለባችሁ ብዬ ስለማስብ ማለት ነው። ሄሉዬ እንደዚህ ስላየሁ በጣም ደስ ብሎኛል። ሁላችሁም እንኳን ደስ አላችሁ። ሄሉዬ እግዚአብሔር ይመስገን፣ በአዲስ ስራ መጥታለች። ከዚህ በኋላ ጠንክረሽ ወደ ፈጣሪሽ ተመልሰሽ እግዚአብሔር ያዘጋጀሽ ነገር ይኖራል። በቃ አለቀ።